የራሴ ራሱ አሉ። የእውነት ለመናገር ዛሬ የሄርሜላን በጣም ራስ ወዳድነት ያየውበት በጣም ስግብግብ መሆኗን ያወቁበት፣ የተረዳውበት ወይም ደግሞ በሰው ህይወት በሰው ኑሮ ጣልቃ ገብታ ብዙ ነገሮችን ካበለሻሸች፣ ብዙ ነገሮችን ካደረገች በኋላ ራሷ ላይ ደርሶ ስታየው ምን ያህል እንደበላት፣ ምን ያህል እንደነዘራት፣ ምን ያህል እንዳንጨራጨራት፣ ምን ያህል እንዳንገበገባት እንግዲህ አይቻለሁ። ብቻ ግን የእውነት የእውነት ከልቤ ማለት ነው። ብዙ ነገሮችን አሰብኩኝ። አንዳንድ ሰዎች ለካ ከራሳቸው ውጭ ሌላ ሰው ምንም አይታያቸውም። የሌላ ሰው ህመም፣ የሌላ ሰው ስቃይ ለካ አይታያቸውም። የእውነት አንድ ሰው ራሱን ይመቸው፣ በቃ ራሱ ደስተኛ ይሁን፣ ራሱ ለጊዜው ፈገግታ ይኑረው፣ ይሳቅ። በዙሪያው ያሉ ሰዎች በሱ ምክንያት ግን ሲያለቅሱ፣ ሲያነቡ፣ አንገታቸውን ሲደፉ እያየ ምንም አይመስለውምና ከነዛም ውስጥ እንግዲህ አንደኛዋ ሄርሜላ ነች። ሩታ እንዲ እያረረች እንዲ አንገቷን ደፍታ እንዲህ ባስተካከለችው መከሯን አይታ በገነባችው ኑሮ በገነባችው ባስተካከለችው ኑሮና ትዳር ፍቅር ውስጥ ገብታ እንዲህ ስታቦካ ዛሬ እንግዲህ አንድ ነገር ገጥሟታል። ምንከታተለው ይሆናል። ሆድ ያባውን ብቅል ያወጣዋል አሉ። ሄርሜላ ዛሬ እንግዲህ በአብርሽ ምክንያት እጅግ በጣም መርር ድብን እያለች ነብር ሆና በቅናት ስትንጨረጨር በቅናት ድብን ስትል እንግዲህ አይተናታል። በአብርሽ ሕይወት ውስጥ እንግዲህ አንድ ሴት አዲስ ሴት መጣለች ማለት ነው። ማነች? ምንድነች? ምንድን የተፈጠረው የሚለውን እንግዲህ ሀሳብ እንሰጠበታለን። ሌላኛው ደግሞ እንግዲህ ከሩታ ጋር በተገናኘ ለአብርሽም ከበድ ያለ ማስጠንቀቂያም ጭምር መናገርም ማስተላለፍም እፈልጋለሁ ይ ማለት ነው። ሌላኛው ደግሞ እንግዲህ አብርሽን በጣም ብዙ ሰዎች ትናንትና ጀምሮ እየወቀሱት በጣም እየሰደቡት ይገኛሉ። ምን ተፈጠረ? ምን አይነት ንግግር ስተናግሮ ነው በዚህ ልክ ሰው ሊጠላው የቻለ? ከበሩታ ምክንያት አይደለም ከዛ ውጭ በሆነ ነገር እንግዲህ ብዙ ሰዎች ብዙ ነገሮችን እያሉት ይገኛሉ ማለት ነው ስለዛም እንግዲህ ሀሳብ እንሰጥበታለን። በመጀመሪያ እንዴት እንዴት ዋላችሁልኝ የተወደዳችሁ ቻናል ቤተሰቦች፣ እንግዲህ ብርዱ ኢትዮጵያ ውስጥ ማታ ላይ ከበድ ይላል። ጧት ብታይ ትልልቅ ጃኬት ይዛችሁ ነው የምትወጡት፣ ማለቴ ባዷችሁን ጧት ላይ ጃኬት፣ ከዛ ቀን ላይ ደግሞ በጣም ከባድ ጻ ያለ፣ ማታ ደግሞ ሲሆን ከአስራ ሁለት ሰዓት በኋላ ቀዝቃዜ ያለና ወይዘሩ በጣም ትንሽ ከበድ ይላልና በዛ ምክንያት እንግዲህ እየበረደኝ ቪዲዮ ለመስራትም እየከበደኝ እንደ ማንም ብዬ ብቻ መጥቻለሁኝ። ኤንዌይስ ዛሬ እንዴት ናችሁ የተወደዳችሁ ውድ ውድ ውድ የቻናሌ ቤተሰቦች የምወዳችሁ፣ የማደንቃችሁ። በእርግጥ አንዳንድ እህቶቼ በጣም ከቤቴ ጠፍታችሁ የማታውቁ በጣም ለረዥም ወራት ማውቃችሁ ልጆች አላችሁ በኮሜንት ና ጠፍታችሁብኛል። በተለይ አበራሽ መትባይ እህቴ፣ ሌሎቻችሁም ብዙ በቃ በስም አላስታወሳችሁ፣ ግን ደግሞ በደንብ ኮሜንታችሁ የሚደርሰኝ ልጆች ነበራችሁ። ጠፍታችኋል እና ባላችሁ በሰላሙ ኑልኝ፣ ክፉ እንዳልነካችሁ፣ በቃ ደህና እንደሆናችሁ ተስፋ አድርጋለሁኝ። እና ባላችሁ በሰላም ታየ ድረሰኝ። እና ሁሌም ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ኮሜንት ለመጽፍ ሁሌ ልጆች ትልቅ ትልቅ ክብርና ምስጋና አለኝ። እና እናንተን አለማመስገን አልችልም። ወዳችኋለሁ፣ አከብራችኋለሁ ስለምታበረታቶኝ። እና ወደ ዛሬው ቪዲዮ ሳልፈላችሁ እንግዲህ አንድ ሴት መጣለች። ያች ሴትም የአብርሽ አድናቂ የአብርሽ ወዳጅ ናት። እየሳመችው ምናምን ነው የምትገኘው። ሄርሜላ እንግዲህ ልክ በሰማንያ እንዳገባችው ልክ ዋጋ ከፍላ ለፍቅር ትልቅ ትልቅ መስዋዕትነት ከፍላ እንደኖረች ወይ ደግሞ አብርሽን እንዳገባቸው እንዳያዘችው አስመስላ ብዙ ነገሮችን አክት ስታደርግ ነበር። እና በጣም ብዙ ነገር አሰብኩኝ እና ደግሞ የሩታንም ነገር ስለ ሩታም አብርሽን በጣም በቃ ምርር ብዬ በቃ የምናገረው ብዙ ነገሮች ይኖራሉ። እሱ ወደ በኋላ እነግራችኋለሁ። የተመልካችም አስተያየት የተመልካችም አመፅ ሰሞኑን እየቀጠለ እየበረታ ይገኛል። የበላህበትን ወንጭት ሰባሪ አይነት ነገር እያሉት ይገኛሉ። አብረሽን በምን የተነሳ ነው የሚለውንም ሀሳብ እንሰጥበታለን። ግን ከዛ በፊት ሰው የራስ የራሱን በራሳችን ላይ ሲደርስብን አንድ ነገር ነው ዋጋ፣ በቃ ጉዳቱም ጥቅሙም የሚገባን እና ጨው ለራስ ስትል ጣፍጥ፣ ካልሆነ ድንጋይ ነው ብለው ይወረውሩሃል ይባላል እና አንዳንዴ መልካም ነገር ስናደርግ መልካም ነገር ይገጥመናል እና ሄርሜላ ሮታን እያስለቀሰች በእሷ ምክንያት እንደሆነ ከአንድም ሶስት አራት ጊዜ በአካል እንኳን ተገናኝታ እንዲሁም ደግሞ አብረሽና ሮታ ሲያወሩ የነበረውን ነገር ቪዲዮ ላይ የሚለቀቅ ነገር ስለሆነ ደግነቱ እያየች እየሰማች፣ ጆሮ ዳባ ልበስ ብላ ጆሮዋንም፣ አይኗንም፣ ሁሉንም ነገር አእምሯን ድፍን ዝግት አድርጋ በሮታ ቤት ውስጥ እንደዛ ስትፈነጭ ስትቦረቅም እንደማየት የሚያሳዝን ነገር የለም። ግን ሰው የዘራውን ያጭዳል። አልዋሻችሁም ፈጣሪ የእውነት ለመናገር ሁላችንም እየዘራ ነው የምናጭደው። መቼስ አንድ ሰው ጨው ዘርቶ ስንዴ አይጠብቅማ። ሄርሜላም እንደዚህ አይነት ነገር ነው እያደረገች የምትገኘው። ጨው ዘርታ ስንዴ ለማግኘት ነው እየሞከረች የምትገኘው። ያ ነገር መቼም አይሆንም እና በጣም ነው የተናደደችው ና ለሮታ ቅንጣት ታክል እንኳን ያላሰበች አሁን ሄርሜላ ምኑም አይደለችም። ለአብርሽ ምኑም በቃ ጊዜው መደሰሻው ጊዜው ለጊዜ ማሳለፊያ የምትሆን በቃ የርካሽ ሰው ናት ባጭሩ። የሰው ርካሽ የለውም፣ ይቅር በሉኝ። ያው ክፉ ቃል መናገርም አልፈልግም። አንደበቴንም ስድብም ማስለመድም ማስተማርም አልፈልግም። በቃ ጨዋ ወልዶ ጨዋ ያሳደገኝ ሰው ነኝ። በስርዓት ነው፣ መናገርም ካለብኝ መናገረው፣ ጥፋትም ካለ እንደዛው እና መስደባቅቶኝ አይደለም፣ ሁለታቸውንም ጥርግርግ አርጌ በተለይ አብርሽን ከፍ ዝቅ አርጌ ሙሉጭ አርጌ መስደብ እችል ነበር ሁሉንም ነገሩን ስለማውቀው ኢቨን የሚወደውን ምግብ እና የሚጠላውን ምግብም ስለማውቅ መናገር ከዛ ጀምሬ ራሱ ብዙ ነገሮችን መናገር እችል ነበር ግን እንደዚህ ክፉ ነገሮችን መናገር አልፈልግም አልፈልግም ለአእምሮዬም ረፍት አይሰጠኝም እንዲህ ተናግሬ ምን ሊያደርግልኝ ምን ሊጠቅምልኝ የእውነት ለምን እንደዛ ቢሆን ኖሮ እስካሁን ፈምስ ነበር አልዋሻችሁምና ሄርሜላ እንግዲህ ላላገባችሁ ወንድ እንዲህ ተቃጠለች ነደደች ጨሰች ሩታስ እንደው አሁን እንደው ለሄርሜላ ትልቅ ጥያቄ የምጠይቅሽ ነገር ወይም ደግሞ አብሮሽና ሄርሜላን በዚህ ሰዓት እየወደዳችሁ እያደነቃችሁ አብሮነታቸው እያስደሰታችሁ ላላችሁ ሰዎች ጥያቄ ልጠይቃችሁና፣ ሩታ ይሄ ሁሉ ጊዜ በተመልካች ተጠልታ፣ ተገፍታ፣ ተደፍታ በቤተሰብ በጣም ጠልተዋት፣ ተናደውባት በጣም ብዙ ነገሮች ብለዋትና ዋጋ ከፍላ ያ ሁሉ ጊዜ ያ ሁሉ ድንጋይ ሲወረውሩባት ያ ሁሉ ሲደብ ሲሰደ ስትሰደብ ቻል አድርጋ ስንት ነገር ስንት ክፉ ነገር ሰምታ አይታ ላቆመችው ትዳር ላስተካከለችው ኑሮ በእሷ ምክንያት እንዲህ ሲፈራርስ ምንም አልመሰላትም። የእሷ የሆነውን ሰው ሂደሽ ስትስሚው ስትለጣጠፊበት ቤቷ ድረስ ስትሄጂ ሩታ ምን ይሰማታል ብለሽ አላሰብሽም። የእውነት ለመናገር ዛሬ ላይ ግን በራስሽ ላይ ደርሶ ስታዩ አብረሽን ሲጀመር ምንም ለጊዜያዊ ነው ነገር ነው የምትፈልጊው፣ ግን ለምን ለጊዜውም ቢሆን ለምን እኔ ያነካሁት ነገር ሰው ነካብኝ ብለሽ አራስ ነብር ነብር ነው የሆንሽው። በቃ በጣም ነው የተናደደችው። እና አንድ ልጅ እንግዲህ ፕራንክ ነው ያደረጓት በርግጥ ሄርሜላን፣ ግን በቃ የእውነትም የእውነትም ተናዳ ተበሳጭታ። የእውነት በጣም የተገረምኩበት ሰው ለካ ራስ ወዳድ መሆኗን፣ በጣም ራስ ወዳድ ሲበዛ ሰው ራሳችሁን ጥሎ ጥሏል። ግን የሷ ራስ ወዳድ የሩታ አምባ የሩታ ለቅሶ የሩታ ነገር ሩታ ያደረገችውን ነገር ቅንጣት ታክል ሳታሰብ ሳትጨነቅላት ግን ራሷ ላይ ደርሶ ስታየው እንዲህ ስትሆን በማየቴ በጣም ነው የገረመኝና ልክ ቪዲዮ እየሰሩ ሄርሜላና ና አብርሽ የሆነ ቦታ ልወስድሽ ነኝ ብላት ዘና ጭናት ያው አቋሟም ደስ ይላል፣ አለባበሷም ለጸጉሯም እንደዛው ታውቃላችሁ። ሄርሜላ ፏ ብላ ምናምን መጣች። ከዛ ልክ እያወሩ እያለ ሌላ አንድ ሴት መጣ ብሮ እንትናን አብርሽን ትስመዋለች፣ ታቅፈዋለች ምናምን ወይ አድናቂ ነኝ ምናምን ምናምን ብላ ፎቶ ትነሳለች። እንግዲህ ይህ ልጅ ታዋቂ ሰው ነው። እውነት ለመናገር የሚወዱት ሰዎች አሉ በደንብ እኔም ወደዋለ አብርሽን አልጠለውም። ያው ሰሞኑን እያደረገ ባለው ነገር በሩታ ጉዳይ ልናደድበት፣ ልበሳጭበት፣ ወይ ደግሞ ትክክል አይደለም ብዬው አቋሜን ቀጥዬበት ይህን ነገር እንዲያቆም እየነገርኩት ነው የምገኘው። ምክንያቱም ለሱም ለእሷም ስለማይጠቅም መለያየታቸው እና ያው ፎቶ መነሳት ምናምን ኖርማል ነው ግን፣ ሄርሜላ ለእሷ ሲሆን ኖርማል ነው ግን ሌላ ሰው ያንን ነገር ሲያደርገው ኖርማል አይደለም። እና እች ልጅ እንግዲህ ስታቅፉ ለምን ታቅፈዋለች? ለምን ትስመዋለች? ለምን እንደዚህ ሆናል? ምናምን ብላ ሄርሜላ በቃ ተናዳጭ ስስ ብላ ልትሞት ነበር የእውነት ለመናገር እና በጣም ነው የገረመኝ። በጣም ልጅቷም እንግዲህ በጣም እንደምታያት ቅልብልብልብ ያለች ናት። በጣም ጎበዝ ተዋናይ ናት ለነገሩ መርጦ ነው ያመጣት እሱም ና እንደዛ ሲፈጠር ሄርሜላ በቃ ጫሳች። እንዴት አብረሽ እንዴት ትስሚዋለሽ እንዴት ታቅፊዋለሽ ምናምን በጣም በቅናት አበደች። እንግዲህ ላላገባችው ወንድ የእውነት ለመናገር ማለት ነው ሙሉ በሙሉ የማታውቀው ወንድ ነው እና ሩታ ግን ምን ይሰማታል ብለሽ አላሰብሽም ላምሰከንድ እንኳን የትዳር አጋሯ ነው፣ የልጇ አባት ሊሆን ነው በቃ ይህን አይነት ነገር ባደርግ ምን ይሰማታል ብለሽ እንኳን ለትንሽ ሰከንድ ቆመ ብለሽ አላሰብሽም። ራስ ወዳደሽ በጣም ሲበዛ። ይሄ ራስ ወዳድነትሽ ደግሞ ታያለሽ፣ ነገ ገደል ውስጥ ይጥልሻል። የማትወድቅ የማትነሽበት፣ በቃ የማትንቀሳቀሽበት ገደል ውስጥ ወሮሮ ይከትሻል። እና ያው ሁሉንም በጊዜው በሰዓቱ ምናየው ይሆናል። የእውነት ለመናገር አንቺ ጨው ዘርተሽ ስንዴ በቆሎ ምናምን እየጠበቅሽ ነው፣ ግን ደግሞ ምን አይነት ነገር እንደምታጭድ ደግሞ ያጨዳው ወቅት ሲደርስ አብረን የምናየው ይሆናል። ስለምን አጨዳ እንደሆነ የማውራው ሁላችሁም ይገባችኋል ብዬ አስባለሁኝ ና ሌላኛው ደግሞ እንግዲህ አብርሽ ያው ተመልካችን ነካ ነካ እያደረገ ነበረ። ብዙዎቹም ደግሞ እኛ ሳድገነህ እኛ እንደዚህ አበረታተነ ትልቅ ደረጃ ላይ ስደርስ ዙሮ ሰደብከን ምናምን እያላችሁ ብዙ ሰዎች ሰዎች አላችሁና ቅሬታን ፈጥሮባችኋል። ሲጀመር አብርሽ ብቻ አይደለም ሁሉም ሰው የመጣበትን የነበረበትን ይረሳል። እግዚአብሔር እየ ሆይ እኔን ግን ትልቅ ደረጃ ደርሶኝ የእውነት ለመናገር ህይወቴን ታሪክ ቀይሮት አምላክ በእውነት ለመናገር ማለት ነው የመጣሁበትን ያለፍኩበትን መንገድ መርሳት አልፈልግም በምንም ተአምርና ከታሪ እንደዚ አይነት ነገር እንዳያደርግብኝ ትልቁ ምኞቴ ነው። በቃ ይሄንን ነገር ነው ምሎ በቃ ምንም በሰው ላይ እንዳልኮራራ በሰው ላይ የሆነ ነገር እንዳለ በቃ ትክክለኛ ማንነቴን ትክክለኛ ጸባዬን ይዤ እንድቀጥል ነው ምኞቴ። ና አብዛኛውን ሰው አይግረማችሁ ለማለት ነው አብርሽንን መናገሩ ማድረጉ ምንም የሚገርም ነገር አይደለም። እኛ እኛም እናበዛዋለን ና አይግርማችሁ ለማለት ነው። ሌላኛው ደግሞ አብረሽ ልናገረው የምፈልገው ነገር ሄርሜላ ባለችበት አሁን የመጣችሁ ልጅ ባለችበት፣ እንግዲህ ምንም ከሩታ ጋር የሚገናኝ ነገር አይደለም ያደረግከው። ግን እንደዚህ የሩታን ፎቶ ለጥፈ መጣልና ሩታ ማትተዋት የማታርፍበት። አንተ እኮ አሁን ኑሮን ህይወትን በደንብ ለጊዜውም ቢሆን ደስተኛ ሆነ እያሳለፍክ ነዋ። ከሩታ ህይወት ማትወጣ በቃ ተዋት። የእውነት አሁን ላይ ማለት ነው፣ በጣም አበዛው። ሰዋት በቃ ፎቶዋን መጠቀም አይጠበቅብም። እሷ በጣም ተከፍታለች፣ ደክሟታል፣ ሰልችቷታል ሁሉ ነገርና እባክህ ኑሮ አንተ ኑርበት ለማለት ነው። ሄርሜላ ደግሞ ሊያስተላልፍ የምፈልገው ነገር አብረሽ፣ ከቻልክ ወደ ሩታ ተመለስ። በእርግጥ የጊዜ ጉዳይ ነው እንጂ መመለስ አይቀርም፣ ትመለሳለ፣ እርግጠኛ ነኝ የምናገረው ነገር የጊዜ ጉዳይ ነው። እሱም ደግሞ ጊዜ የሚፈታው ነገር ነው። ሄርሜላ ደግሞ አንቺ ላይ ደርሶ አይተሸዋል። ሁሉንም ነገር አውቀሻል፣ ተረድተሻል ምን ያህል እንደሚያም የራስ የሆነን ነገር ወይ ደግሞ የራስ የሆነን ሰው ሌላ ሰው መጦ ልውሰድብሽ ሲልሽ ወይ ደግሞ ሌላ ሰው ጋር ሲለጣጠፍ ሲሳሳም ምናምን ሲያወራ ማየት ራሱ በእሱ አጠገብ ራሱ እንዳትቆምነው ያደረገቻት ያችን ሴት እና በቃ ነብር ነው የሆነችውና አንቺ ላይ እንደዚህ ካሳመመሽ ለሩታ ምን ይሰማታል ብለሽ አስር ደቂቃ አምስት ሰከንድ ወስደሽ አስቢበትና ዋክሽን ከነ አብረሽና ሩታ ሕይወት ብትወጪ የተሻለ ነው ብዬ ነው ማስበው። ምክንያቱም አንቺን ነገ ከነገ ወዲያ ከባድ ነገር ሊያጋጥምሽ ይችላል። ምክንያቱም አንቺን ሰው ላይ እያደረግሽ ያለሽው ነገር በጣም የሚያስጠላ ነገር ስለሆነ ብዬ ለሄርሜላ መልእክቴን ለማስተላለፍ ነው የመጣወትኝ። ስለነበረን ቆይታ ከልብ አመሰግናለሁ። የኔ ሀሳብ አስተያየት ይህንን ይመስል ነበረ። ለማንኛውም እኔ መፋታትን መጣላትን መራራቅን አልወድም፣ አልመኝም፣ አልፈልግም ለማንም ሰው በቃ የፍቅር የትዳር ትርጉሙ ገብቶ ተከባብሮ ተሳስቦ ነው የሰው ልጅ መኖር ያለበት። ለመፋታት ለመጣላት ለመለየት መጋባት የለባችሁም በቃ ብዬ አምናለሁ። ለማንኛውም ሩታን ባለችበት ሰላም ያድርጋት፣ በሰላም ወልዳ ተገላግላ ለማየት ያውቃል ለማለት ነው። እናንተም ሀሳብ አስተያየት አስቀምጡ። ወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳረሱ